ዛሬ እዚህ የሰበሰበን ፍቅር ነው። እዚህ ያለነው ነው እግዚአብሔርና ሰውን ስለምንወድ ነው። ሰው መወደድ ይገባዋል። ፍቅር የሚፈልገው ብዙ ነገር ሳይሆን አንድ ነገር ነው። የክርስቶስ ተልእኮ ቤተ ክርስቲያን እህታችን ላይ ተንጠላጥላ ወይም እኔ የሆነ ቦታ ለመድረስ እያደረግን ያለነው ነገር አይደለም። ይህም በሥጋና በደም ከእኛ ጋር የተዛመደውን እግዚአብሔርን እጅግ ቅርብ አደረገልኝ። ስለዚህ ከእርሷ መዝሙሮች ጋር ተጣብቄ ቀረሁ። ለእኔ የክርስትና ሕይወት እግዚአብሔርን መውደድ፣ ወንድሞችን መውደድ ነው። ታላቆቻችን ደግሞ ማክበር። ከሁሉ አስቀድሜ እንዲህ ላለ ድንቅ ቀን ያበቃንን አምላካችን እግዚአብሔርን አመሰግናለሁ። በመቀጠልም ጥሪያችንን አክብራችሁ ጌታችሁን ልታመልኩ ከእርሱ ጋር የገባችሁትን የአምልኮ ኪዳን ልታድሱ እንዲሁም እርስ በርሳችን ያለንን ፍቅር ልትገልጹ የመጣችሁትን ወገኖች ሁሉ ከልቤ አመሰግናለሁ። በዚህ ስፍራ የተገኛችሁ ክብራንና ክቡራት እንግዶቻችን የወላችሁን ስምና ኃላፊነት እየጠራው ለመገኘታችሁ ቅና ብሰጥና ባመሰግናችሁ እጅግ ደስ ይለኛል። ነገር ግን ከብዛታችን አንጻር በመጀመሪያ በመንግስት ኃላፊነት ያላችሁ ጊዜያችሁን ሰውታችሁ በመካከላችን ስለተገኛችሁ መገኘታችሁን እውቅና ልሰጥና ላመሰግን እንወዳለሁ። በመቀጠልም እጅግ የምናከብራቸውና የምንወዳቸው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ሕብረት ፕሬዚዳንት መጋቢ ጻድቁ አብዶ በመካከላችን ስላሉ እውቅና እንድንሰጥ እጠይቃለሁ። በመቀጠልም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ምክትል ፕሬዝዳንት እና የአፖስቶሊክ ሪፎርሜሽን ቤተ ክርስቲያን ዋና መጋቢ ሐዋርያው ዮሐንስ ግርማ በመካከላችን ስላሉ እንኳን ደህና መጣችሁ እንድትሉን ይፈቅዳለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የውጭ ግንኙነት ኃላፊ መጋቢ አሸብር ከተማን እንኳን ደህና መጥቡ በሉልኝ። እንዲሁም የቪዥነሪ አብያተ ክርስቲያናት ህብረት ፕሬዚዳንት ሐዋርያው ዘላለም ጌታቸው በመካከላችን ይገኛሉ። እንኳን ደህና መጣብ በሉልኝ። እንደዚሁ ስማችሁን ያልጠራኋችሁ የተወደዳችሁ የእግዚአብሔር አገልጋዮች ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንኳን ደህና መጣችሁ አላችኋለሁ። እግዚአብሔር ይስጥልን። ዛሬ እዚህ የሰበሰበን ፍቅር ነው። ያም ፍቅር ራሱ እግዚአብሔር ነው። መጽሐፍ ቅዱስ እንደሚል ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና እዚህ ያለነው እግዚአብሔርን እና ሰውን ስለምን ወድ ነው። ሰው መወደድ ይገባዋል። ፈጣሪው በእግዚአብሔርም በሰውም እንዲወደድ ፈጥሮታልና ዛሬ ፍቅርን እንተገብራለን። የዛሬው መርሐ ግብር መነሻውም መድረሻውም ፍቅር ነው። ለፍቅር የሚያስፈልገን ብዙ ነገር አይደለም። ፍቅር የሚፈልገው ብዙ ነገር ሳይሆን አንድ ነገር ነው። እግዚአብሔር አብርሃምን ስጠኝ ያለው ብዙ ነገር ሳይሆን አንድ ነገር ብቻ ነው። በኦሪት ዘፍጥረት ምዕራፍ 22 ቁጥር 2 ላይ የምትወደውን አንድ ልጅህን ይሳቅን ይዘው ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መሥዋዕት አድርገ ሰዋው አለ። እግዚአብሔር ብዙ ነገር ቢኖረውም ለዓለም መድኃኒት እንዲሆን የሰጠው ግን አንድ ልጁን ነው። ዛሬም እግዚአብሔር ብዙ ነገር አይፈልግብንም። ያለንን አንድ ነገር በመስጠት ፍቅራችን ለሱ መግለጽ እንችላለን። ያለን አንድ ነገር እርሱ የሰጠን ሕይወት ነው። እኛ እንደ ክርስቶስ ተልእኮ ቤተ ክርስቲያን ደግሞ ለእግዚአብሔር አምላካችን ያለንን ፍቅርና መገዛት እንዲሁም ለእህታችን ዘማሪት ቃል ኪዳን ሊሊ ጥላሁን ያለንን ፍቅርና አክብሮት ለመግለጽ አንድ ነገር አድርገናል። ከሶስት አስርት ዓመታት በላይ የኖረችውን የሰበከችውንና የዘመረችውን የመንፈሳዊ ህይወቷን ሚስጥር የከተበችበትን የቃል ኪዳን ፍቅር የተሰኘ መጽሐፍ ለህትመት ማብቃትና እንዲህ ባለ ደማቅ ስነ ስርዓት እንዲመረቅ ማድረግ፣ ይህ ሲባል ከህይወቷ ከህይወት ዘመኗ የተጨመቀውን በብዙ ጸሎትና በመንፈስ ቅዱስ እርዳታ በእጇ የጻፈችውን ወደ ኮምፒውተር ጽሁፍ መቀየርን፣ የአርቶት ስራ መስራትን፣ ዓለም አቀፍ የጥራት ደረጃውን በጠበቀ መልኩ እጅግ ውብ ሆነው በአውሮፓ እንዲታተም ማድረግን፣ ምናልባትም ከጥቂት ደቂቃዎች በኋላ ሁላችሁም በእጃችሁ ታስገቡታላችሁ ብዬ ተስፋ አደርጋለሁ። ከፍተኛ ከፍተኛ ገንዘብ ወጪ በማድረግ የቤተ ክርስቲያኒቱን ምእመናንና ጊዜ፣ እውቀትና ጉልበት በማስተባበር ዛሬ ሁላችንም የምንመሰክረውን ይህን ታላቅ የመጽሐፍ ምረቃ ዝግጅት ማድረግንና ለቀጣዩ ትውልድ እንዲተላለፍ ማድረግን ያካትታል። በነገራችን ላይ ይሄ መጽሐፍ ለብዙዎች መድረስ እንዲችል በአገር ውስጥ ደረጃም ታትሟል፣ እንደዚሁም በአውሮፓ ታትሟል። በዚሁ ሳልጠቁም ማለፍም አልፈልገው፣ የተለያዩ መረጃዎች እየተላለፉ ስለሆነ የተሳሳቱ መረጃዎች፣ ይሄ መጽሐፍ የክርስቶስ ተልዕኮ ቤተክርስቲያን እህታችን ላይ ተንጠላጥላ ወይም ምኔ የሆነ ቦታ ለመድረስ እያደረግን ያለነው ነገር አይደለም። ምናልባትም በሚቀጥሉት ንግግሮቼ ያን ታዳምጣላችሁ ብዬ አስባለሁ። ለምን ይሄ ፕሮግራም እንደተደረገ ማለቴ ነው። ይሄ መጽሐፍ ሲታተምም ሆነ ይሄ ፕሮግራም ሲደረግ ከግለሰብም ሆነ ከድርጅት አምስት ሳንቲም አልወሰድንም። ሙሉ በሙሉ ወጪ የተሸፈነው በክርስቶስ ተልእኮ ቤተ ክርስቲያን ቤተ ክርስቲያንና አገልግሎት ነው። ሁላችሁም ይሄን እንድታውቁ እወዳለሁ። እንዲሁም ደግሞ ከዚህ መጽሐፍ ሽያጭ አሁንም በእናንተ ፊት ቃል የምንገባው እኛ በራሳችን እጅ አምስት ሳንቲም ወደ ቤተ ክርስቲያኒቱም ሆነ ወደ ግለሰቦች እንዲተላለፍ አናደርግም። ማለት ባጭሩ የመጽሐፉ ሆነ የፕሮግራሙ ወጪ አሁን ከሚደረገው ፕሮግራም ተመልሶ የሚተካ አይሆንም። መጽሐፉና ይሄ ፕሮግራም እጅግ ለምንወዳት፣ ለምናከብራት ለ34 ዓመት ያለመታከት ያለመድከም በጽናት ላገለገለችን ለእህታችን ቃል ኪዳን የተሰጠ ነው። ይህን ሁላችሁም እንድትገነዘቡልን እንፈልጋለን። ይሄ ደግሞ ለስማችንም አይደለም፣ መግለጽ የሚያስገድዱን ሁኔታዎች ስለመጡ እንጂ ይህን መናገር አስፈላጊ አይደለም። ነገር ግን እንድንናገር የሚያስገድዱን ብዙ ነገሮች እንዳሉ ይገባችኋል ብዬ አስባለሁ። ዛሬ እኛ ናፍቆታችን፣ እዚህም የመጣችሁ እነዚህን እጅግ የምንወዳቸውን ቤቲን፣ አዜብን እህታችን ሊሊን በእነርሱ ውስጥ ያለውን ጸጋ ለመካፈል እንደሆነ አውቃለሁ። የእነሱ ፍቅር ነው የሳባችሁ፣ በእነሱ ውስጥ ያያችሁት የእግዚአብሔር ጸጋ። ስለዚህ እኛም ይህን ፕሮግራም ስናዘጋጅ እድል ብናገኝ አንድ ቦታ ተሰባስበን እግዚአብሔርን መውደዳችን ደግሞ ለሁሉ ማድረግ እንኳን ባንችል ዛሬ ከ33 ዓመት በኋላ በ33 ዓመት አንድ ጊዜ መዝሙር ምናልባት በየቀኑ ይሆናል ከእሷ ሲወጣ ያየ ነው። መጽሐፍ ግን ለመጀመሪያ ጊዜ ወጥቷል። ያን በተለየ ሁኔታ ብንመርቀው የተሻለ ነው ብለን ያዘጋጀ ነው። ከጽሁፌ ወጣ ብዬ ይህን ብነግራችሁ ደስ ይለኛል። የመጀመሪያው መዝሙር የሰማሁት አልበም ወጥቶ አይደለም ግን በመድረክ ያገለገለችው ገና አንድ ቁጥርን ካሴት ሳትሰራ በወንድሟ በዶክተር ለዓለም አማካኝነት እሱ እኛ አካባቢ ይማር ስለነበር በእሱ አማካኝነት እነዚያ መዝሙሮች እጆቻችን ገብተው ነበር። ጥራት ብዙ ባይኖራቸውም እንደምንም እያደረግን እናዳምጣቸው ነበረ። ያኔ የእሷን ስራዎች ብናደንቅም ብንወድም ምንም እናደርግበት አቅም አልነበረንም። አሁን ግን ቢያንስ ጥቂት ማድረግ የምንችልበት ጊዜ ስለሆነ እንደዛን ጊዜው ወይ ጉድ እንዴት ያምራል ብለን ዝም አንልም። የእኛን የራሳችን አስተዋጽኦ ለማድረግ ተነስተናል። ልባችን እሱ ነው። እግዚአብሔር ጊዜ ስለሰጠን አቅም ስለሰጠን ከጎንሽነን ለማለት ነው እዚህ ያለነው። እግዚአብሔር ስሙ የተባረከ ይሁን። የዚህን መጽሐፍ ምረቃ በዚህ ደረጃ ማድረግ ለምን አስፈለገ? በዋነኛነት እህታችን ቃል ኪዳን ላካሉ የተሰጠችና የሁላችንም በመሆኗ በዚህ ታሪካዊ ክስተት ላይ ሁላችን ተካፋይ እንድንሆን እድል ለመስጠት ነው። ዛሬ ለእርሶ አገልግሎት የምናሳየው አክብሮትና ፍቅር ለልጆቻችን ተስፋና ትምህርት ስለሚሆንም ነው ቤተ ክርስቲያን ለሌሎች በረከት እንዲሆኑ እግዚአብሔር በልጆቿ ውስጥ ያስቀመጠውን ጸጋ አክብራ መቀበልም ስላለባት ነው። በእህታችን አገልግሎት ለዓመታት ስለተባረክንና ስለታነጽን ነው። ከዚህ አንጻር ከታገሳችሁኝ በጣም አጭር የሆነ የግል ምስክርነቴን ብሰጣችሁ ደስ ይለኛል። እኔ ወደ እግዚአብሔር የመጣሁት በጎንደር ከተማ የስምንተኛ ክፍል ተማሪ እያለሁ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመሄድ ነው። መንፈስ ቅዱስ የተሞላሁትም አስረኛ ክፍል ሆኜ እዚያው ኦርቶዶክስ ቤተ ክርስቲያን ውስጥ ነው። በኦርቶዶክስ ቤተ ክርስቲያን ውስጥ ሆኜ ገና ጌታን በአግባቡ ሳላውቀው በጉባኤያችን ማዕረጎች ያኔ ስላልነበሩ እነሱን አልጠራም፣ በዛው ነው የምጠራው የታምራት ወልባ፣ የሸዋዬ ዳምጤ፣ የደረጀ ከበደ፣ የፓስተር ታምራት ኃይሌ ስማቸውን ባላውቀውም የጥንት መዘምራን የህብረት መዝሙሮች እጅ እየተወጣና እየተመረጠ ይዘመር ነበር። ይሄን ምነግራችሁ ኦርቶዶክስ ቤተክርስቲያን ውስጥ ነው። በኋላ ደግሞ ለእናንተም ይሆናል ብዬ አስባለሁ። ይሄ እውነት በነፍሴ ሁሉ የምወደውና የምወደውን የፓስተር ተስፋዬ ጋቢሶን መዝሙር ማግኘቴ ለመንፈሳዊ ሕይወቴ እጅግ ጠቅሞኛል። አንዳንድ መዝሙሮች ሳልዘምራቸው በሳምንት በወር ማላልፋቸው አሉ። እስካሁን እነዚያ ጊዜያት መዝሙርንና መንፈሳዊነትን አስተሳስረውብኛል። በዚህ ምክንያት ለመዝሙርና ለዘማሪያን ልዩ አክብሮት አለኝ። ኦርቶዶክስ እያለን በድብቅ የምናዳምጣቸው ስብከቶች ነበሩ። ለምሳሌ የቄስ ቶሎሳ ጉዲና፣ የፓስተር ዳንኤል መኮነን እና የሌሎችም ነበሩ። ከነዚያ መካከል ግን የአባባ ጳውሎስ ረጋሳን መልእክት ፈጽሞ አረሳው። እስካሁን በጆሮዬ ይጮኋል። እግዚአብሔር በኢትዮጵያ ላይ ኃይለኛ ለውጥ እንደሚያደርግ መንፈስ ቅዱስ እንደሚፈስና ወጣት ዘማሪዎች በመንፈስ ቅዱስ ተቀብተው እንዳሸን እንደሚነሱ ትንቢት ተናገሩ። ይሄን የሰማሁት በካሴት ኦርቶዶክስ ቤተክርስቲያን ውስጥ እያለሁ ነው። ይህን በሰማሁ በጥቂት ዓመታት እነ ጌታ ያውቃልና ብርክታዊት እናገኘው ሂደግ እነ ተስፋዬ ጫላ እነ ታደሰ እሸቴ አሁን እዚህ ላይ በስም መዘርዘር ይከብደኛል። ብቻ ምን ብዬ ልንገራችሁ እውነትም እንዳሸን ዘማሪዎች ተነሱልን። እግዚአብሔር ስሙ የተባረከ ይሁን። ምድሪቱ በዝማሬና በቅኔ ተጥለቀለቀች ማለት እችላለሁ። በዚህ መካከል ለየት ባለ ዜማና ለየት ባለ መንገድ የጌታን ፍቅር ምህረት፣ ርኅራሄ ኃይልና ብርታት በሚያስረቀርቅ የልጅነት ድምፅ የምትዘምር ወጣት ተነሳች። በዚህ አጋጣሚ አንድ ነገር ልል እወዳለሁ። የዚችን ድንቅ ወጣት መዝሙር ማድመጥ እስከ ጀመርኩበት ጊዜ ድረስ መዝሙሮቹ ሁሉ ለማለት ባልደፍርም ጌታ ለእኛ ያደረገውንና የሆነልልን እኛ ልን ሆኖ የተገባንን እኛ ያለብንን ድካምና ችግር ፍርዱንና ኃይሉን የሚናገሩ ነበሩ ናቸውም። ናቸው ስል ዘመን ተሻጋሪ ስለሆኑ ነው። በዚህ ምክንያት ካደመጥናቸው በኋላ እርሱን በማክበርና በመፍራት እንድንሞላ የሚያደርጉንና የሚያንበረኩክንም ናቸው። ይቺ ወጣት ግን አንድ ተጨማሪ ነገር ይዛ መጣች። በሁላችን ልብ ውስጥ እንደ ፍም የተዳፈነውንና ውስጣችን የሚያጋየውን የጌታን ፍቅር የምንገልጽባቸውን ግልጽ ቋንቋዎች ወደ ዝማሬ ዓለም ይዛቸው ገባች። ክብር ለጌታ ይሁን ለፍቅሩ ለምህረቱ ለቸርነቱ ለኃይሉና ለስልጣኑ ልንሰጥ ከሚገባን ምላሽ በላቀ ጥልቅ ወደ ሆነ ህብረትና አንድነት የሚወስዱንን ቃላቶች እና ዜማዎች መስማት ጀመርን። እወድሃለሁ፣ አከብርሃለሁ፣ እገዛልሃለሁ፣ ውዴ መድኃኒቴ የሚሉ መዝሙሮችን ሰማሁ። እንዲያውም ይህ ነገር አድጎ አድጎ ብርቄነህ ድንቅ የነ ተንሰፈሰፍኩልህ እስከ ማለት ደረሰ። ይህም በስጋና በደም ከእኛ ጋር የተዛመደውን እግዚአብሔርን እጅግ ቅርብ አደረገልኝ። ስለዚህ ከእርሷ መዝሙሮች ጋር ተጣብቄ ቀረሁ። መዝሙሮቿ ስለ እግዚአብሔር የነበረኝን እይታ ፈጽመው ቀየሩት። እጅግ ሃይማኖተኛ ከሆነ ማህበረሰብ ለወጣሁት ለእኔ ይህ ታላቅ የመፈታት ምክንያት ነበረ። በተጨማሪም መዝሙሮቿ መንፈሳዊ ጀግንነትንና መንፈሳዊ ወኔን ፈጠሩብኝ። አልችልም መቆዘም ማዘን፣ አምላኬ አብርቶት አይኔን፣ መከራ ዙሪያዬን ሲከበኝ፣ አምላኬን አስቤው አሳቀኝ። በችግሬ እንድስቅበት፣ በተግዳሮት ላይ እንድቆም የሚያበረቱኝ እጅግ ብዙ መዝሙሮች መፍለቅ ጀመሩ። እንዲህ የሚለውን መዝሙር ስሰማ አንዳች በአምላክ የመታመን ጉልበትና ኃይል ይመጣል። አምላክ ወረደ የሚለውን ሳደምጥ የከበበኝ ፍርሃት ሁሉ እንደ ጢስ ይበናል። አምላኬ ብቸኛ ምርጫዬ፣ እርካታዬ፣ አለኝ የምለው ተስፋዬና ትምክቴ እንዲሆን የሚያደርጉ አስደናቂ መዝሙሮች ለእኔ የዘመረቻቸው፣ አንዳንዴም እርሷ ሳትሆን የእኔ ነፍስ የዘመረቻቸው ይመስሉኛል። ይህ ሁሉ ተጠራቅሞ ስለት የሚመስል ነገር በልቤ አደረ። እግዚአብሔር አሳድጎኝ በእድሜም በልዩ ልዩ መንገድም እግዚአብሔር አሳድጎኝ አገልጋይ ሆኜ እርሷ እኔ በማገለግልበት መድረክ ላይ አንድ ቀን ብትገኝስ እግዚአብሔር ረድቶኝና እድሉን ሰጥቶኝ እግዚአብሔር ይስጥልኝ የምልበት አጋጣሚ ባገኝ የሚል ከፍተኛ ምኞት ስዕለት የሚመስል አደረብኝ። ይህ ምኞቴና ፍላጎቴ ለሁሉም ለምወዳቸው የእግዚአብሔር አገልጋዮች ነው። እግዚአብሔር አገልጋዮችን ሁሉ ወዳለሁ፣ አከብራለሁ። ለእኔ በነገራችን ላይ ከጽሁፌ ልውጣና፣ አንዳንድ ጊዜ እግዚአብሔር አገልጋዮችን ሳገኝ ሰውነቴ ይንቀጠቀጣል። እና ለእነሱ ላይገባቸው ይችላል፣ ለነሱ ካለኝ ክብርና ፍቅር የተነሳ ነው። ለኔ የክርስትና ሕይወት እግዚአብሔርን መውደድ፣ ወንድሞችን መውደድ ነው። ታላቆቻችን ደግሞ ማክበር፣ የድሆችን ምኞት የሚሰማ እግዚአብሔር አደመጠኝ፣ ሰማኝ፣ አደረገልኝ። ዛሬ ምንም እንኳ የጸጋው ባለቤት እግዚአብሔር ቢሆንም በሁላችሁ ፊት እንደኔ በአገልግሎቷ የተባረካችሁትን ሁሉ ወክዬ ሊሊን እግዚአብሔር ይስጥልኝ ማለት እፈልጋለሁ። የልጅነቴን መሻት የልጅነቴ መሻት ሰምሮ እዚህ ያቆመኝን እግዚአብሔርንም ሁላችሁም እንድታመሰግኑልኝ ጠይቃቸዋለሁ። ስላደመጣችሁኝ አመሰግናለሁ። ጌታ ይባርካችሁ።